ሰላም ውዴ ቻናል ቤተሰብ ተከታታዮች፣ ዛሬ ደግሞ በሸዋል ወንድሞቻችን በሰላም ገብተዋል። እንዲሁም ሌሎችን መረጃዎችን አካተን ወደ እናንተ ዘን ቀርበናል። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ በአክብሮት እየጠየቅን ሰሞኑን በዚ በጣም ደስ የሚል ነው። በተለያየ አቅጣጫ ያሉ ወንድሞቻችን የመንግስትን ጥሪ ተቀብለው እየተቀላቀሉ ይገኛል። በዚህም እንግዲህ መንግስትና ከፍተኛ የስራ ኃላፊዎችን በተገኙበት አቀባበል እየተደረገላቸው ነው። በቆይታቸውም አንዳንዶች መግለጫ እየሰጡ ይገኛል። እንኳን ደሳላችሁ በድጋሚ ዛሬ ደግሞ ወደምናቀነው ሰሞኑን በደቡብ ጎንደር በርካታ ወንድሞቻችን እንደገቡ እናስታውሳለን። በዚህ ጋር ተያይዞ በርካታ ወንድሞቻችን ደግሞ ዛሬ በሸዋ የሚገኙ እየገቡ ነው። እንዲሁም ደግሞ በጎጃም እንቅስቃሴ ተጀምሯል። ስለዚህ አማራ ክልል ብሎም እንግዲህ ኢትዮጵያ ወደ ሰላም የመጣችበት ሁኔታ እየተመለከትን ነው የምንገኘው። በተለይ የመንግስትን ጥሪ እየተቀበሉ እየተቀላቀሉ ይገኛሉ። እንዲሁም በተመሳሳይ በኦሮሚያ ክልል በርካታ የሸኔ ታጣቂ ወንድሞችም እየገቡ ነው የሚገኙት። ስለዚህ ኢትዮጵያ ወደ አንድ እየተሰባሰብን ሀገራችን የምናለማበት ሁኔታ እጅጉን በሰላም መንገድ እየተፈጠረልን ነው የሚገ በጣም ደስ የሚል ነው። እዚህ ጋር ይዘን ቀጥታ የምናልፈው በሸዋም ያሉ ወንድሞቻችን በተለይ ምንጃር ሽንኳራ ተብሎ በሚታወቀው ወረዳ ራራቲ ይቀበሌ ጉርባ ማርያም ገዳም ተብሎ በሚታወቁት ሲንቀሳቀሱ የነበሩ ወንድሞቻችን የመንግስትን ጥሪ ተቀብለው ተቀላቅለዋል። እንኳን ደስ አላችሁ ባይዞ። ሲገቡ እነዚህ መንግስት ከፍተኛ ኃላፊዎችም የሚመለከታቸው አካላትም አቀባበል ነው የሚያደርጉላቸው። ባለፈውም ተመልከተና እነዚህ ወንድሞችን በምንጃ ሽንኳራ የሚገኙት በተለይ ራራት ይቀበሌና ጉርባ ማርያም ተብሎ በሚታወቁ በነዚህ ቀጠናዎች ሲንቀሳቀሱ የነበሩ ወንድሞቻችን ሲገቡ ደማቅ አቀባበል የተለመደውን የኢትዮ የኢትዮጵያ የፍቅር አቀባበል ነው የተደረገላቸው፣ እና በሰላማዊ መንገድ ገብተዋል። እንኳን ደስ አላችሁ ባይዞ የሀገራችን የምትለማው በዚ አይነት መንገድ ነው፣ እጅ ለእጅ ተያይዘን ነው። ሌላኛው ጉዳይ በትናንትናው እለት የነበረው ቆይታ ላስታወሳችን ነው። በደቡብ ጎንደር ዞን ዋና አስተዳዳሪ ጥራውን ደጀኔ ጨምሮ በርካታ የከፍተኛ የክልልና የዞን ከፍተኛ የስራ ኃላፊዎችም በተገኙበት እና እንዲሁም ደግሞ ከፍተኛ መኮንን በተገኙበት ነው። እነዚህ ጸዳሉ ደሴና በልጣ እንዳርጌ ጨምሮ እነዚህ የፋኑ ከፍተኛ አመራሮች አብረ ቃለ መጠይቅም የተደረገላቸው። በተለይ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ የሆኑት በሪው መንግስቱ እነዚህ በተገኙበት ከፍተኛ የዞን የክልል እንዲሁም ደግሞ የደቡብ ጎንደር ዋና አስተዳዳሪ እንዲሁም ደግሞ የድብረታቡር ከንቲባ ደሴ መኮንን ጨምሮ ማለት ነው ከፍተኛ እንግዲህ የክልሉ አመራሮችም መኮንኖችም ራሱ በተገኙበት እነጸዳሉና በለጥ አንድ አድርጌ የፋኖ ቆይታቸውንም ገለጻ አድርገዋል። በዚህ የአቀባበለ ስነስርዓት የንግግር ስነስርዓትም በለጥ አንድ አድርጌ እነጸዳሉም አድርገዋል። እንዲሁም ደግሞ የድብረት አቡር ከንቲባም የአማራ ክልል ዋና የሰላምና ቢሮ ኃላፊ ምክትል የሆኑት በሪሁን መንግስቱም እንዲሁም ንግግር አድርጓል። ስለዚህ ምን ያህል መንግስት ለሰላም ያለው ከፍተኛ ቦታ በእጅጉ የሚያመላክት ነው። እንግዲህ የአማራ ክልል አለ የሉ ባለ ከፍተኛ የስራ ኃላፊዎችም እንዲሁም መኮንኖች በተገኙበት ነው ለነጸዳሉ ና ለበለጠ አንድ አድርጌም በአቀባበሉ ብቻ ሳይሆን ቃለ ምልስ ሲደረግ። በዚህም በተለይ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ በሰላም መንገድ ለገቡትን ለነዚህ ወንድሞች የክልሉ የመንግስት ድጋፍ እንደማይለያቸው ማክለው ተናግረዋል። ስለዚህ ቀሪ ወንድሞቻችንም በበርካታ መንገድ እንደሚመጡ ተስፋ እናደርጋለን። በዚህ ወይ በርካታ ወንድሞቻችንም አሁን እየገቡ ነው የሚገኙት በተለያየ አቅጣ ግራጫ እየገቡ ይገኛሉ። እንዲሁም ጸዳሎ ደሴ አክሎም ተናግሯል። ቀሪ ለቀሪ ወንድሞቻችንም ጥሪም አድርጎላቸዋል ማለት ነው። እንኳን ተሳላችሁ። በጣም የሚቀጥለው በዛ አይነት መንገድ ነው የሀገራችን ሰላምና ሰላም የሚረጋጋው። ስለዚህ ኢትዮጵያ የጀመረችው የሰላም እጇን የዘረጋችበት መንገድ ተጠናክሮ ይቀጥላል። ስለዚህ ሌላኛው ጉዳይ ወደ ሰሜን ጎንደር ማቀ ነው። ሰሜን ጎንደር እንግዲህ የፋንዋ ና ጦር አዛዥ ተብሎ የሚታወቀው ሳሚ አንድ የገጠመዋለ የእሱ ታጣቂ ወንድሞች፣ በጣም እንደምተመለከታችሁት ባይዘው አንድ ነገር አለ። አንድ ነገር ስታጠምድ በስልክ የሚጠመዳለ። በስልክ እና ጎጃም ላይ ያሉ ወንድሞችን ማስታወሳለሁኝ። ተጨባጭ መረጃም እነግራችሁ ልክ በስልካቸው ሲያጠምዱ፣ ቦምብ ስልክ ሲደወል አጥምዶ እንደጨርስ ስልክ ሲደወል ስልኩን ሲያነሳው አዛው ላይ ነው ያገኛ ያገኛቸው። ከዛው ላይ አመድ ነው ያደርጋቸው። ስልክ ካነሳ ወዲያ አውቶማቲካሌ ነው እና የእነዚህም የነሳሚ በትናንትነት የገጠማቸው ያይን ተመሳሳይ ነው። አዚያው ላይ አጥምታቸው ራሱ አልተገኘም። ሌላ ጠምት ራሳቸውን አጠመዳቸው እና እንደዛ ሆኖ ጎጃም ላይ አስታውሳለሁኝ፣ ልዩ ቦታ ሚጫ ወረዳ ብራቀት ተብሎ በሚታወቀው ላይ እንደዛ ሁነው የፋኖ ታጣቂ ወንድሞች እንዳለፈ ህይወታቸው አስታውሳለሁኝ። በትናንትም በሰሚ የታጠቁ ወንድሞችም የገጠመው የተመሳሳይ ድርጊት እንደሆነ አስባለሁኝ። ከተጨባጭ ነው ማወራችሁ። ከተጨባጭ አንዳኛ ሳይንሱን በትክክል ማወቅ ያስፈልጋል። ሳይንሱን በትክክል ማወቅ ያስፈልጋል። እናም መጫ ጎጃም ላይ እንደዛ ሆነው ህይወታቸውን ያጡ ወንድሞች እንዳሉ አስታውሳለሁኝ። በዚሁም በተመሳሳይ በእነሳም የገጠማቸው ይሄ አይነት ነው ብዬ አስባለሁ እና ዞሮ ዞሮ የሚያስፈልጋ የሚሆኑ ይሄ ለሀገራችን በሰላማዊ መንገድ መነጋገር፣ መደራደር፣ ኢትዮጵያ ማልማት መገንባት ነው። ሌላው ውሃ ቢወቅጡት እንቦጭ ይባላል። እንደዚ አይነት ነው የሚሆነው ምንም የሚመጣ ለውጥ አይኖርም ብዬ አስባለሁ እና በመጨረሻ አንድ ነገር ላሳስባቸው የምፈልገው የአማራ ክልል የሰላምና የጸጥታ ቢሮ ምክትል ኃላፊ የሆኑ በሪሆን መንግስቱ፣ በዚህ ቆይታቸውም አንድ ንግግር አድርጓል። ለቀሪ ወንድሞች ጥሪ አስተላልፏን፣ በሰላማዊ መንገድ የነዚህን ፈለግ እንዲከተሉ መልእክት አስተላልፏን። ስለዚህ ቀሪ ወንድሞችም በእነዚህ መንገድ መሰል እንድትከተሉ በዛ አጋጣሚ ጥሪ ስለቀረበላችሁ ይህን እድል እንድትጠቀሙበት ለማሳሰብ